ብሬድ ላይ ያው እኛ የጠበቀ ነው የእሷ ቤት ላይ ነበር እና ግን ብቻ የትምት ሚጣ የትምት መጣ ስለመጣች ብቻ ደስ ብለኛል፣ እግዚአብሔርኝ እውነቴን ነው ምላቸው። ጤና የቀራሽ ብዬ በጣም ከፍቶኝ ነበር። እንጃም የትመጣ አልመሰለኝም ነበር እና ስለመጣች በጣም ደስ ብሎኛል። የሚዬ ግን አንቺ ማለት ነው ወይኔ በቃ እየተገኘሽበት ቦታ እኮ ደምቆ የምታይ ነገር ስኔ በጣም ይገርመኛል እግዚአብሔርን ሄሜ የትምት ይገኝ የትምት ይሁን በቃ የሄዳችበት ቦታ ሁሉ ድምቀት ነው። የእኔ ድምቀት፣ የእኔ ፈገግታ፣ የእኔ ጀግና ሴት፣ እግዚአብሔር ብቻ ፈጣሪ ጠብቅሽ። እኔ ምን እንደምልሽ አላቅም፣ እውነት በዚያው ማለት ነው ሀይሚዬ ማለት ነው አንቺ እውነት አሁን እቺ ልጅ ኔ አንድ ቀን ራሱ ሳ ላይ ሲንቀል እንዴት እንደሚደብር እንዴት እንደማያስጠላ ብታቁ ኖሮ ማለት ነው ሁላችሁም ሄም ታቃላችሁ። ና ሀይሚዬን ከልብ የሚትወዷል። ሀይሚዬ ስለ መጣሽ ደስ ብሎኛል፣ ስለ የሽም ደስ ብሎኛል። የኔ ቆንጆ፣ የኔ ጀግና፣ የኔ አንበሳ ያው አንቺ የተገኘሽበት ቦታ ሁሉ በጣም ደስ የምን ነገር ነው። ያው ልጁን ማ አስረግዘሃል ብላብላችሁ አስጨነቃችሁ እንጂ ልጁም ደግሞ ያው የኔ ታቃለ ፈገግታ ያለው ልጅ ነው እና ይማቸው ለማንኛውም አስር ሺ ያስገቡ ወይ ሀያ ሺ ያስገቡ ውዶቼ፣ ሄሚ የተገኘችበት በቦታ ሁሌም ስለሚደንቅ እና አስደስቷ ችግር የለም። እና እሷ የሰው ስኬት ስለምትፈልግ ሰው ስኬታማ ሆኖ እንዲሁም ማየት የምትፈልግ ሴት ነች። ገባችሁ? አይ እኔ ብቻ መልካም ነገር ላድርግ እኔ ብቻ ለራሴ ብቻ የምትል ሴት አይደለችም። ስለዚህ ያው እና እኔ ወንድም ቢሆንም ማንም ሰው መልካም ቦታ እንዲደርስ መልካም ቦታ ደርሶ ማየት የሚፈልጉ ሰው ተመስክራ ያርጎ ና ይህም የተገኘችበት ቦታ ድምቀት ነው። በሲማዊ ራሱ በቃ በትልቅ እንድትጠራ አርጉላትና የምር እኮ ነው። እኔ በጣም ነው ደስ የምና ከዚህ በፊት እኮ ለማን ነው ለቅዱስ ቅዱስን እኮ በጣም ወደ ነበረ በጣም ሚገርም ልጅ ነበር ይ እኛ ግን በጣም ነው የሚገርም ያኔ ለቅዱስ ቻናል በቃ የቅዱስን ደግሞ ብዙ ሰው ወንቶታል ምናምን። አሁን ደግሞ ግን ሄሜ ድልች የሚከፈታቸው እሷ ግን ለብራንክ ነው የተጠራችው። ግን ያኔ ቅዱስን እንት እንዲያደረገን አይታችሁ በቃ ይህም የተገኘችበት ቦታ መልካም ነገር ይደረጋል። እሷ በቃ ለሰው ልጅ መልካም ስለሚታስብ በቃ ለራሴ ብቻ የሆንልኝ መልካም ነገር አትልም። እውነት እኮ ነው። በቃ እንንጃ ተመስኪን ማለት ውስጡ ላይ ያላት እግዚአብሔር፣ የሆነ ሲሲት ውስጡ ላይ የለም። ይሄ ነገር ለኔ ይሆንልኝ፣ ይሄ ነገር ለኔ ነው መሆን ያለበት ምትል ሴት ዘለችም እና የምርኮ ነው። እውነት አንዳንድ ሰዎች የአንድ ቤት ለሄዶ ቪዲዮ ለመሰራት ራሱ በጣም የሚከብዱ ሰዎች አሉ። ሚላሜን በኔ ምክንያት ከፍ ቢል በኔ ምክንያት ትልቅ ቦታ ቢደርሰች ብሎ የሚያስቡ ሰዎች አሉ። እሷ ግን እንደዚህ አይነት ሴት ደለችም። ጌታ ሆኔ እንደ ራሷ ነው ሰው የሚታስበው። በጣም ደስ የሚል ነገር እሱ ነው ሶ እና ሀይሚዬ የኔ ቆንጆ የኔ ጀግና እና ኒየም ደግሞ የተረገማቸው እናንተ አንዱ ናችሁ። ፕራንክ አማማች ምናምን ምንም ማርግ ምንም ማርግ ስለመጣሽ ብቻ ደስ ብሎኛል። ሀይሚዬ የኔው በጣም ደግሞ ዛሬ በጣም አምሮብሻል፣ እውነት አምሮብሻል፣ ቲያታለሽ እግዚአብሔርም በጣም አምሮብሻል። ይምረን ነው እኮ ሰው እንደዛ ነው ምልሽ፣ እኔ ቆንጆ እና ዛሬ ቤትሽ ላይ እንደምትመጪ አልጠራጠርም። ሀይሚዬ ቤትሽ ላይ እንዲቀሳቀስ ጥሩ ጥሩ ቪዲዮ ሲሪ፣ እሺ? ቤትሽ ላይ ማለት ነው፣ ገባሽ? እና ሁለት መቶ ሀምሳ ሺህ ብር ብለሽ ግቢ የኛ አንቺ ስትገቢ፣ ያው እኛም ደስ ይለናል። እውነት እኔ በጣም ነው ደስ የሚለኝ እና ሀይሚዬ አንድ በቃ አንድ እንትን ተነስቶ ሁለት ምንድን ነው አሁን አራት ቢገባ በቃ የራሴ ቻናል የራሴ ነገር ከፍ ያለ ነው የሚመስለኝና ሄሚዬ ያን ላንቺ ሁሉም ደስታና ስኬት ይመኝልሻለሁ። ትልቅ ቦታ ደርሰሽ ሰው በቃ በህይወት እንዴት እንደዚህ ሆነሽ የምልበት ቦታ ደርሰሽ ማሽ አልጠራጠርም። ሄሚዬ እና ውዶች፣ ሄሚዬ የሚቶዱ ሰዎች ደሞ ልጁን ሄዳችሁ ሰብስክራይብ ያርጉ፣ አበረታቶት እና ደስ ይላል። ብቻ አላቅም እኔ ደስ ብሎኛል የምር ስለመጣሽ ብቻ ነው ደስ ያለኝ። እና የቀራችሁ መስሎኝ ነበር ምናምን። ኮሜንትም ደሞ ሄሚዬ ሄሚዬ ሄሚዬ ትላላችሁ እያጨናነቃቸው ነው

እና ወልካም ብለናል አበረታቶት ናንዬ ያው አንዴ ወንድም ደሞ ሲኖራ እንደዛ ነው፣ ብዬ ከፍ ማ ከፍ ብሎ ማየት ትልቅ ቦታ ደርሶ ማየት በጣም ያስደስተናል። ይሄቶች ማለት ነው። እና ሚሄን ደግሞ ለእኔ ብዙ ነው ያለኛል አይኖር እንችግራለ እን ወንድም መኖርኮ ጥሩ ነው። ለማንኛውም በጣም ወዳቸዋለሁ። ቪዲዮ እንዳይሸር አርጉ ውዶች። መልካም ምሽት ይሁንላችሁ።